ሴቱ የት ሄዶ ነው? ሉሌ ማን ነው? ሴት ናት። ሉሌ ሴት ትመስለኛለች ነው ግቢ የባለውን ፎቶ አድርጋ መሰለኝ። ሉሌ ብሎ ወንድ የለም ይሄ ማህበረሰብ። አጠጫ አይለኝም፣ ለራሴ ላስብ ነው። ሉሌ ሴት ትመስለኛለች እንዴ? በስማም ወንድ ነህ እንዴ? ተምታታብን እኮ ሴቱም ወንድም። እንዴት ነህ? እንዴት ነሽ? እግዚአብሔር

እሺ፣ ስሟ በምንድነው የሚጀምረው? እሷም በኤል ነው። አንተን መታለው ብዬ እጄ። እድሜዋ 27 ናት። እሷም 27 ከኔ ነው። እሺ፣ አለባበሷ? አትለብስም ልብስ ማለት መንገድ ላይ ተገናኝ ተገናኝ ተህ። ታዲያ ሙሙዋን አንጠልጥላ ሜዳሊያ። ታዲያ ምን ማለት ነው? አትለብስም ማለት ያው ይታያል ነው፣ አጭር ነው። እሺ ምን ማለት ነው? ቀሚስ ለብሶ ነው የፍቅር አረ አምላኬ እግዚአብሔር ምስክሬ ነው። ለምድ ነው። በቃላ ቆሞ ነው። የፍቅር መጠን ማለት ገራገር ባህሪዋ። የፍቅር ሁኔታ ገራገር? ምን አገናኘው? ገራገር በጣም ነው የምትወዳት? ለትዳር ነው የምትፈልጋት ወይንስ ደስ ትልሃለች? ደስ ትለኛለች

ፍርፍር እኔም በስጋ ወዳለው ከተገኘ ቶሎ ቶሎ በድህነትና ሀብትህና መጠን እንዲ የኑሮ ዘይቤ ሁኔታ ካሻለኝ መካከለኛ ግን አላወጣም። ከቤት ቦጣ ከእናት ቤት ቦጣ

እስከዛ አውራቸው አይ እዚህ ውስጥ እሷም ስላለች አሁን ሌላ ሰው ባውራ ይሰማታል አለሁ ደሞ እኮ እኔ እኮ ደስ የሚለኝ ምላእስ ነገር ነው ግን የሚያሳዝነው፣ ደህና ነገር መጀመሪያ ይህን ጥሩ ነገር ስነግርህ ከመናገሬ በፊት ፓትረክ ጠንክረክ ከማሚ ቤት ወጠክ ከማዘር ቤት ወጠክ ይህንን ነገር ማድረግ አለብህ። አሁን ያየሁትን ነገር እነግርሃለሁ፣ ጠብቀኝ። ከማዘር ቤት ቡታንታ ይቀየራል ቡታንታው ይቀየራል ከማዘር ቤት ይወጣል። እንድታደርጋለን እንድታገባት ትፈልጋለን። ምንም የለም። እሷ ፍላጎት አለ። አንተ እሷ እንድታገባት ባል ብድል ባለ ሰርግ እንድታገባት ትፈልጋለች። ይሄ ሁሉ ቆንጆ ስለሆንኩ ነው እኮ። ይኸውልሽ ይሄ ሁሉ ነገር አሰርታሉ ቢል ይሄ ሁሉ ነገር ካሟላት ወይ ማሰራት ይሄ ሁሉ ነገር ሰው እኮ በላህ ያሰራም እኮ ባለው ነው የሚያሰራው። ይሄ ሁሉ ነገር ካንካን ታስተካከል ፓንት ቀየርክ፣ ከማዘር ቤት ወጣት እንኳን ማግባት አይደለም ሶስት ልጆች የሚትወሉ ትችላል። አፍሪቃ እጨርሻለሁ። ስለመጣህና አመሰግናለሁ ሉሌ፣ እኔ በጣም አመሰግናለሁ። አንድ ሲገቡ እኔ የታዘብኩት እስካሁን ድረስ አንድ ሲገቡ፣ አንደኛ ጸጥ ያለ ቦታ አይቀመጡም። አሁን ይሄ እንዲሁ እንዲሁ እንዲሁ ሳስበው ፓስታ ፋብሪካ የሚሰራ ነው የሚመስለኝ። ይሄ ጨርቃጨርቅ ፋብሪካ፣ ዱቄትና ምናምን ፋብሪካ ውስጥ የሚሰራ ነው የሚመስለኝ እንዳለም የሚመጡት ሲሚንቶ አብኪዎች ምናምን ነው፣ በቃ የሚያንቆሻኩሹ። እሺ ይሁን ብዬ እሱን ከመቀበሌ ወሬያቸው ሁሉ ከሽሮ ከአስፋልት ከፕላስቲክ የማያወጡ ሰዎች። እንደው በስህተት ቤት ታይ የሆነ ቦት ላይ ምናምን ይጃፍ ነው እንደዚህ ምናምን። አንድ ደህና ነገር አይጠሩም። ቆሾ ቆምቦሬ ቆሽ ቆሽ ቆሽ አለ። አሁን ይሄ ደግሞ ማለት ነው ከእናቱ ቤት አልወጣ እማ እማዬ ጠዋት ቸርች ትሄጃለሽ? አዎ ልጄ ቸርች ሄዳለሁ። ቡና ቀራር በጠብቀኝ እየተባለ ማዘር ቤት እሷም እንድታገበው ይፈልጋል። ይ አይድል ጨጓራዬ ተቃጥሎ መሞቱ ነው። አንድ ደህና ነገር እኔማ አንድ ሁለት አይቼ ጨጓራዬ ለምን ይቃጠላል? አቆማለሁ። ማነሽ፣ እስኪ ነይ ትርንጎ ወይ ወይ ወይ ወይ ወይ ወይ ወይ ወይ ሞዴል ትመስላለች። ይኔ ጊቢ የጸጉሩ አያይዟ አንቺ፣ ባለ ባጊ ቀስ ብለሽ ደጊ ሰላም፣ ሰላም፣ እንዴት ነሽ? ይዊ አሎ፣ ቢታ፣ እንዴት ነሽ? እግዚአብሔር ይመስገን፣ ጤና ይስጥልኝ። እሺ፣ ሴት አንቺ እድለኝ ወንዱ እኮ ዘንድሮ በሴት ፎቶ እየገባ ደንቁረን ቀራል። እሺ፣ ማን ማንነሽ? ማንን ወደድሽ ቤታ?